ቪዲዮ የምትመለከቱ በተለይ ደግሞ ቤት ለመስራት ያሰባችሁ ወይም ደግሞ እናስባለን ለሚሉ እነሱ ልታደርሱልኝ አደራ ላለሁኝ ቤት ለመስራት እንግዲህ ያሰባችሁ ይህንን ቪዲዮ ካያችሁት በጣም እጅግ እድለኞች ናችሁ ብዬ አስባለሁኝ። እንካላችሁኝ በጣም ስለሚጠቅማችሁ ማለት ነው። እና ለመስራት ያሰቡትም ጓደኞች ካላችሁ ሼር አድርጉላችሁ ይህንን ቪዲዮ ማለት ነው። እና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሆኖ፣ በተለይ ደግሞ ቪዲዮ ሁልጊዜ ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ላለውኝ እስከ ፍጻሜ ድረስ አብራችሁኝ ይህንን ቪዲዮ ከተከታተላችሁ ምን ያክል ቤት መስራት ምን ያክል እያንዳንዱ ጊዜ እንደሚቀልና በእያንዳንዱ ጊዜ ደግሞ በተቀመጠ ቁጥር ሁሉ እንደሚከብድ በዚህ ቪዲዮ ታዩታላችሁ ማለት ምክንያቱም እኔ ቤተሰቦቼ ቤት ስላሰሩ ስላየውኝ ማለት ነው። አሙድ ቤተሰቦቼ እንደምንቆያችሁልኝ፣ ደህና ናቸው ወይ ሰላም ናቸው ወይ? እግዚአብሔር ይመስገን ደህና ነኝ ሰላም ናኝ። እናንተን በያላችሁበት ሁሉ ሰላማችሁ ብዝት ይበልል እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። አለም አለምዬ የት እያሳይሽ ነው እንዳትሉኝ፣ ያው ገጠር ነው። የሆነ ለቅሶ ነበረ፣ እዛ ሂጄ ነበረ። በዛውም ደግሞ እንግዲህ ባለፈ ጊዜ ቤተሰቦቼ ቤት እያሰሩ እንደሆነ በቪዲዮ አሳይቻችሁ ነበረ እና እናንተም ደግሞ ቤት ለመስራት ያሰባችሁ ለራሳችሁም ለቤተሰብም ያሰባችሁ ካላችሁ ይህንን ቪዲዮ ወደ እናንተ ከደረሳችሁ በጣም እድለኞች ናችሁ ማለት ነው። እና ለምን በጣም ስለሚጠቅማችሁ ማለት ነው። ይህንን ቪዲዮ እስከ ፍጻሜ ያደመጠ ሰው በጣም ተጠቃሚ ነው የሚሆነው ምክንያቱም ሀሳባችሁ ይቀይራል ብዬ ስለማስብ ማለት ነው። ምን አለ እኔም ያኔ በዛ ሰዓት በተሰራ ነበር ይህን ቤት ያልኩት ማለት ነው። እና በተቀመጠ ቁጥር ሁሉ አንድ ቤት ለመስራት ባሰባችሁ ቁጥር ሁሉ አስባችሁት ብቻ በቀራችሁ ቁጥር ሁሉ ምን ያክል ከፍ እያለ ሁሉም ነገር መስሪያውንም፣ ሲሚንቶውንም እያንዳንዱ ነገር ከፍ እንዳለ እያለ እንደመሄድ ካወቃችሁ፣ እርግጠኛ ነኝ አይ አገሬ ስገባ እሰራዋለሁ ወይም እንደዚህ አድርጌ እንዲሆነው የምትሉት ነገር ብር፣ በተለይ ደግሞ በእጃችሁ ካላችሁ፣ በእርግጠኝነት አሁን ለመስራት ትወሰናላችሁ ማለት ነው። ለምን ካላችሁ እያንዳንዱ ጊዜ ማለት ነው እያንዳንዱ ጊዜ አይደለም አመት፣ አይደለም ወር፣ በየሳምንቱ ሲሚንቶ ይጨምራል። በየሳምንቱ አሸዋ ይጨምራል። እያንዳንዱ መስሪያ እቃዎች ሁሉ ይጨምራሉ፣ እንጨት ሳይቀር ማለት ነው። እያንዳንዱ ነገር ስለሚጨምር እንዲሁም ደግሞ የጉልበት ስራ የሚሰሩ ሰዎች ማለት ነው እያንዳንዱ ጊዜ ይጨምራል። በቃ እየጨመረ ነው የሚሄደው እንጂ የቀነሰ አይደለም። ስለዚህ ቤት ለመስራት ስታስቡ ወይም አስባችሁ ሀገሬ ገብቼ እንዲሆኜ እንዲሆኜ ብላችሁ ከምትሉ ማለት ነው እግዚአብሔርን ያቺ ያለምን ብላኛለች ትሉኛላችሁ ማለት ነው እና አሁኑኑ አሰሩ በተለይ ደግሞ ለመምጣት ወይም ደግሞ ለመምጣት ትንሽ ጊዜ የቀራችሁ ካላችሁ እቃውን አስገቡ። ሲሚንቶ ዳንጎት የሚባል አንደኛው ማለት ነው እሱን አስገቡ። ምን ያክል ደግሞ ከባለሙያ ጋ ጠብቅ እንትን ብላችሁ ጠይቃችሁ ማለት ነው። ምን ያክል ለቤቴ ይበቃኛል? ምን ያክል ኩንታን ነው የሚበቃው ለዚህ ቤት? ከውጭ ግርፍ ነው የምታደርጉት? ከውስጥ ምንድን ነው የምታደርጉት? ሊሾ ምን ያክል ነው እንትን የሚጨርስባቸው? እያንዳንዱ ነገር ደግሞ ባለሙያ ያውቃል ማለት ነው። ይህንን ነገር በሙሉ ጠይቃችሁ ከዛ በኋላ ደግሞ ያንን የሚያስፈልገውን ሲሚንቶ ቢያንስ አሁን በአሁኑ እንኳን መስራት ባትችሉ፣ ቢያንስ እቃውን ገዝታችሁ የምታስቀምጡበት አንድ ክላስ ካለች ገዝታችሁ ማስቀመጥ ማለት ነው። ለምን ይጠቅማችዋል ሌላ ደግሞ የምትሰሩበት ቦታ ላይ አሸዋ ማስገልበጥ ትችላላችሁ። ድንጋይ ማስገልበጥ ትችላላችሁ። ምክንያቱም እየጨመረ ይሄዳል ማለት ነው። ድንጋይም ደግሞ ምን ያክል እንትን እንደሚጨርስባችሁ ደግሞ ከባለሙያ ጋር ደግሞ ተነጋገሩ። ምክንያቱም አሁን ዝም ብላችሁ አምጥታችሁ መገልበጥ መገልበጥ ሳይሆን ምን ያክል ነው የሚሰራው ቤት ምን አይነት ነው ምን ያክል ነው የሚሰራው፣ ምን ያክል ደግሞ የሚወስደው። ለምሳሌ እናንተ መኝታ ከሳሉ የሚሰሩ ከሆነ ወይም ደግሞ ትልቅ ይሄ ምንድን ነው አሞራ ክንፍ የሚባል አለ ማለት ነው እና እንደዚህ አይነት ቤት ምሰሩ ከሆነ አሁንኛውን አይታችሁታል ይሄ አይደለ በጣም አዳራሽ ነው የሚመስለው ያው እኛ በዛኛው በጣም ስለተናደድን ከዚህ በፊት ነግሬያቸዋለሁ ያችኛዋ ትንሿን ያኔ እኛ አረብ ሀገር ሆነን እናት አባቶቻችን አሰሩ ስንላቸው ያቺ ትንሿ ቆርቆሮ ቤት ነው የሰሩት ማለት መኝታ ከሳሎን ሳሎንዋ ደግሞ ጥብብ ያለች ናት በዘላይ ቁመት አጭር ናት በቃ የእቃ ክላስ ነው ሌላ ነገር የለም ማለት ነው ብር እንደ ልብ የተላከላቸው ግን እነሱን ባለማወቅ አርቆ ባለማሰብ ነበረ። የጊዜ የታያቸው ደግሞ እሱን ነበረ ማለት ነው። እኛ ግን ያንን ነገር ደግሞ እንዲሆን አይደለም የፈለግነው የነበረው። አሁን ግን እግዚአብሔር ይመስገን፣ ይሄንን በቃ የሆነ ድግስ ቢኖርባቸው ማህበር ቢኖር ሰርግ ቢኖር ክፉ ነገር ቢኖር እግዚአብሔርን መሞትም አለ የሰው ልጅ አለሁ እንደሚሉ መሞትም አለ። አሁን ለምሳሌ በቃ ሰፋ ያለ ቦታ ወይም ደግሞ ሰፋ ያለ ቤት ያስፈልጋቸዋል። አሁን የእኛው ትልቅ ነው እንዳያችሁ፣ ሳሎን እና እንደገና ደግሞ እቃ ክላስ አለ በዛኛው በኩል፣ በዚህኛው በኩል ደግሞ መኝታ ክላስ አለ ማለት ነው። በዛ ተሻግራችሁ ስትሄዱ ደግሞ ኩሽና አለ፣ ሰፋ ያለ ኩሽና ማለት ነው። አሁን አሳያችኋለሁኝ ያለ ለምንድን ነው፣ በቃ ከሰራችሁ አይቀር ደግሞ ጠበብ አድርጋችሁ ከምትሰሩ ቦታ ካለ ደግሞ ሰፋ አርጋችሁ መስራት ማለት ነው፣ ከሰራችሁ አይቀር ማለት ነው። አሁን እኛ እንግዲህ እልሃችን ተወጥተናል ብዬ አስባለሁኝ። ያ ምንድን ነው እልህ የቢ ፊቱ በጣም በቃ እንደነገርኳችሁ ስለነበረ አሁን ደግሞ በጣም ደስ በሚል ሁኔታ ነው የተሰራው ማለት ነው። እንዳያችሁት በቃ ሁሉ ነገሩ ማለት ነው። ከኩሽናው ጀምሮ ሳሎኑ እንዳያችሁት ነው በጣም ሰፊ ነው። አዳራሽ ነው የሚመስለው ማለት ነው። መኝታ ክላስ አለው ራሱ የቻለ እንደገና እቃ ክላስ አለ፣ መተላለፊያ አለ ብዙ ነገር ማለት ነው። እና በጣም ነው ደስ የሚለው ላችሁ አሉኝና፣ ከሰራችሁ አይቀር እንደዚህ ስሩ። በተለይ ደግሞ ለራሳችሁም ሆነ የእናት አባቶቻችሁም ቤት ስታሰሩ፣ በተለይ በተለይ እናት አባት ቤት ስታሰሩ፣ ሰፋ ያለ ይሁን ማለት ነው። ብትችሉ ለራሳችሁ አቅማችሁ ቢችል ሰፋ ያለ ቢሆን ጥሩ ነው። ለምን የሆነ ነገር ሲኖር፣ አይዱን ድንኳን ላምጣ ወይም ደግሞ አሁን እንግዳ መጥቶ የት ቦታ ላይ ተኛ ነው ምናምን ነገር አትሉም ማለት ነው። በቃ ቤታችሁ ሰፊ ስለሆነ በጣም ነው ደስ የሚላቸው። እንግዲህ እኛ እንዳያችሁት ይሄው እንደዚህ ነበረ ማለት ነው እና ይሄው እንግዲህ ከዚህ በፊት አይታችሁት፣ አለዚህ ጋር ድንጋይ ነበረ፣ አሸዋ ነበረ ያስገለበጡት ማለት ነው። አሁን ደግሞ እንግዲህ ተሰርቶበታልእና እንደምታዩት ድሮ ያሰራ ነው ወይም ደግሞ እኔና እቲ አረብ ሀገር እያለን ያሰራ ነው ቆርቆሮ ቤት ያኛው ነበረ። ይሄው እንግዲህ አሁን የምታዩት በጣም ነው ደስ የሚለው። ይሄ ሁሉም ነገር ሲያልቀለት ጭቃውንም እያንዳንዱ ነገር ሲያልቅለት በእርግጠኝነት በጣም የሚያምር ቤት ነው የሚሆነው። ኮርኒስ ሲገባለት ፊት ለፊት ሲገባለት በጣም ነው የሚያምረው። እዚህ ጋር እንግዲህ የጭቃ የሚሆን አፈር እንትን ብለው እዚህ ነው የሚያበኩት ማለት ነው። እና ያው በጣም ነው ደስ ያለኝ ማለት ነው። እግዚአብሔርን ለመሰላችሁ በጣም ነው ደስ ያለኝ። እኔ በፊት የሆነ ነገር ቢፈጠር ብዬ በጣም እፈራለውኝ ማለት ምክንያቱም ያው በተለይ ደግሞ ባለትዳር ዳር ሆናችሁ እንትን ስትል አሁን የእናንተ እናንተ ያገባችሁት ባላችሁ ቤተሰብ ይመጣል። በቃ ድግስም ቢሆን መልካም ነገር ቢሆን ክፉም ነገር ቢኖር ይመጣሉ። ከዛ በኋላ ደግሞ አስባችሁታል? ቤታቸው ጠባብ ነው ወይም ደግሞ የት ሊተኝ ነው ብላቸው እራሱ መጨነቁ ማለት ነው። አስባችሁታል? በቃ እንዲህ አይነት ነገር እኔ አልወድም በነገራችን ላይ ማለት ነው። እና ስለዚህ በጣም ደስ በሚል ሁኔታ ነው የተሰራው። አሁን እንግዲህ የሚቀረው ነገር አለ ማለት ነው። አሁን ከረምትም አይደለም። በዚህ ከረምት ደግሞ ጭቃው ምናምን በደንብ ተደርጎ ያው ያልቅለታል ብዬ አስባለሁ በዚህኛው አመት ማለት ነው። እና ውድ ቤተሰቦቼ፣ ቅድም ይጠቅማችኋል ያልኳችሁ ለመሰላችሁ፣ ብትችሉ ብትችሉ ብትገዙ ይሻላል። ገዝታችሁ ብታስቀምጡ ይሻላል ማለት ነው። ቆርቆሮ ራሱ ሳይቀር ምስማር ሳይቀር ስንት ቁጥር ምስማር ነው የሚያስፈልገው? እያንዳንዱ ነገር ገዝታችሁ አስቀምጠ ማጠፊያው ሳይቀር ይሄ ውስጥ ውስጥ ላይ እንትኖች አሉ አይደለ? በቃ እያንዳንዱ ነገር ገዝታችሁ ብታስቀምጡ ለእናንተ ይጠቅማችኋል እንጂ አይጎዳችሁም ማለት ነው። ሌላኛው ደግሞ ብር ካላችሁ ምናልባት አሁን በእንጨት ከመስራት በብሎኬት መስራት እየቀለለ ስለሆነ ያው በብሎኬት ብትሰሩ ደግሞ የተሻለ ነው። ምክንያቱም በጣም ነው ደስ የሚለው። በብሎኬት ስስሩ ማለት ምናልባት እንትን እስከምታወጡ ይሄ ከታች ወደ ላይ እስከሚወጣ ድረስ እና ፌሮ ነው ትንሽ በጣም የሚወደደው ብሎኛል ማለት ነው። እና በእንትን በሰረው ራሱ የተሻለ ነው ማለት ምናልባት ዋጋ ሊያስከፍላችሁ ይችላል። ከኖርማኖ ቤት ከመስሪያ ማለት ነው ዋጋ ሊያስከፍላችሁ ይችላል ዋጋ ብትከፍሉለትም ይጠቅማችኋል እንጂ አይጎዳችውም። ለልጅ ልጃችሁ አውርሳችሁ የምትሄዱት ነገር ስለሚሆን ማለት ነው። ይህ ግን የሆነ ቀን በሆነ እንትን እንትን ማለት ይችላል ማለት ነው። ስለዚህ ያኛው ደግሞ ብር ካላችሁ ደግሞ እሱም ብታሰሩ የተሻለ ነው። ካልሆነ ግን ከአቅምቴ አንጻር፣ በአቅማችሁ ልክ ደግሞ አሁን ነው ደግሞ ያለውን ነገር ብትጀምሩ የተሻለ ነው። በፊት እኛ ስንሰራ የነበረ ጊዜ ሲሚንቶ ዳንጎት የሚባል ሲሚንቶ ና አሁንም ደግሞ ተመሳሳይ ዳንጎቴ ነው ዋጋው ስታዩት፣ በጣም ብዙ ርቀት አለው ማለት ነው። እንግዲህ በሁለት አመት ውስጥ ምን ያክል እንዳደገ ምን ያክል እንደጨመረ ስታዩ፣ በጣም ነው የምትገረሙት ማለት ነው። እኔ ለዛ ብዬ ነው ከአሁኑ መስራት እንኳን ባትችሉ ቢያንስ እንኳን እቃዎቹን እየገዛችሁ ብታስቀምጡ ተጠቃሚ ነው የምትሆኑት ውድ ቤተሰቦቼ፣ ምክንያቱም በየጊዜው እየጨመረ ስለሆነ። እንግዲህ ከዚህ በላይ ምንም ልላችሁ አልችልም። ሁላችሁም በተለይ ቤት ለመስራት የምትፈልጉ ያሰባችሁ ካላችሁ ደግሞ በተለይ ደግሞ ያቀዳችሁ ቅድ ውስጥ የገባችሁ ካላችሁ በእያንዳንዱ ጊዜ ብራችሁን አጠራቅማችሁ ደግሞ ቢያንስ ስታገኙ አሸዋ፣ ሲሚንቶ፣ የተለያየ ነገር ቆርቆሮ ሚስማር የተለያየ እንትኖች አሉ ለቤት የሚያስፈልጉ ግባቶች አሉና ብትገዙ የተሻለ ነው። ላለሁኝ ውድ ቤተሰቦቼ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጎ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።